መኖሪያችን የዘላለም አምላክ የሆነልን የሆነላችሁ ብሩካን ጌታችን ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተዘረጋ ጊዜ እዳ በደል ሲከፍል የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ቅዱሳን ቤተሰቦች አደረገን ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ቸርነቱ የማያልቅበት ደግነቱ፣ ፍቅሩ፣ ማዳኑ ከኛ ጋር የሆነ ጌታችን መለየታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ህያው ከሚሆን ከመንፈስ ቅዱስ ጋር ለዘላለም በአንድ በሶስትነቱ የተወደደ የተመሰገነ ይሁን። የአጋፔ ቤተሰብ የተቸገሩትን የማቋቋም መንፈሳዊ ስራ እንሰራለን። አሁን እግዚአብሔር የላክልን እንግዳ ባልና ሚስቶች ናቸው። ስትሮክ አድርገው አልጋ ላይ ወደቁ። ቤታቸውን የሚመግቡ የነበሩ ናቸው። እንግዲህ እነዚህም ቤተሰቦች መደገፍ ይገባል። ስለዚህም አድራሻቸውን፣ መረጃቸውን እንሰጣችሁ። በዚህ ዘወተኛ ስራ 1 413 ስልኬ ላይ አሳውቁኝ። የእግዚአብሔርን ስራ በመስራት ውድዳችን እንዲባረክ ጥሪ ያቅርብ ያለው እግዚአብሔር ባርካችሁ። ዛሬ በሕይወታችን ውስጥ ስንኖር ከእግዚአብሔር ጋር ባለን አምልኳዊ ግንኙነት አንዱ ዝማሬ ወይም መዝሙር ነው። መዝሙርን በተመለከተ ምን ያህል ህይወታችን ላይ ትልቅ ፋይዳ እንዳለውና ከችግር ውስጥ እንደሚያወጣን ማሳየት ነው እና መዝሙር እግዚአብሔርን በዜማ ማሰብና ማምለክ ነው። መዝሙር ወደ ጠላት ቀስት መወርወር ነው። ምክንያቱም ኢያሪኮ የፈረሰው እስራኤል እየዘመሩ ሆ እያሉ በእምቢልታ የሕያው እግዚአብሔርን ስም በጠሩ ጊዜ ነው እና ሰረገላ ሊያሳልፍ የሚችል ትልቅ ስፋት ያለው ግንብ ሲናድ የነበረው በሕያው እግዚአብሔር በስሙ ኃይል በዝማሪ ኃይል ነውና መዝሙር የሚያፈርሰው ነገር አለ። መዝሙር የተመከረን ምክር ከንቱ ያደርጋል። አባት ዳዊት ከዘማሪያን መካከል ትልቁ ምሳሌ ነው። ዳዊት ይዘምር የነበረው በህይወት መንገድ ውስጥ ሁሉ ነበረ። በደስታውም ጊዜ ለእግዚአብሔር ይዘምር ነበረ። ምን ይላል መዝሙር 29 መግቢያው ላይ? ከድንኳን በመውጣት ጊዜ የዳዊት መዝሙር ይላል። ከድንኳኑ ሲወጣ ለክብር ለንግስና፣ ለምስጋና፣ ለስራ፣ ለዘመቻ ሲወጣ ለእግዚአብሔር ዘምሮ ነበር የሚወጣው ባለ በገና ነው። በገናውን አስቶ ለእግዚአብሔር የሚገባውን ዘምሮ ይወጣል። ከቤት ስትወጡ፣ ከቤት ስንወጣ ለእግዚአብሔር መዝሙር ይዘን መውጣት ይገባናል። ቁጣ ይዛችሁ አትውጡ። ንዴት ይዛችሁ አትውጡ። ንጭንጫ ይዛችሁ አት ችግራችንን ይዘና እንውጣ። የወላችሁ አይምሯችን ሰረገላ ነው። ሁለቱንም ነገር ይሸከማል። ቅዱሱንም ይሸከማል፣ የኛውንም ጨለማውንም ይሸከማል። ጨለማውን ተሸክሞ መውጣት ያው መንገድን አጨልሞ ነው፣ ቀኑን አጨልሞ ነው የሚያውልብን ጉዳዮቻችን ሁሉንም የሚያበላሽብን እግዚአብሔር ልጆች ጌታችን ኢየሱስ ክርስቶስ ምንድን ያላቸው ለእነ ቶማስ በቀን የሚመላለስ ብርሃንን ያል በሌሊት የሚመላለስ ግን ብርሃን አያየም ይላል። ስለዚህ በህይወታችን ሌሊታችንን ይዘን ለመውጣት የሚገባን ቀናችንን፣ ተስፋችንን፣ ምስጋናችንን እግዚአብሔር እጅ አይቀየርም። እግዚአብሔር መለክ አይቀየርም። ደግነቱ፣ ቸርነቱ አይቀየርም እና እሱን እያሰብን ቸርነቱን እያደነቅን ከቤት መውጣት በምስጋና መውጣት ይገባናል እና ዳዊት ይሄ በጣም ያስገርም የነበረ ስራው ነበር እና በሰላም ወጥቶ በሰላም ይገባ ዳዊት በመዝሙር 31 ላይ በማድነቅ ጊዜ የሚዘምር ነበር። በማድነቅ ጊዜ የዳዊት መዝሙር ይላል። በአድናቆት ጊዜ፣ በመገረም ጊዜ ቸርነቱን አይቶ፣ ፍቅሩን አይቶ፣ በጎነቱን አይቶ፣ ምህረቱን አይቶ ይደነቅ ነበረ ዳዊት። ይሄ የማሰላሰል ውጤት ነው። እግዚአብሔር ይወላችሁ። እኛን በቸርነት ከቦ ነው የሚያኖረ፣ በምህረት ከቦ ነው የሚያኖረ። በህይወታችን ውስጥ ከምንሰራው ኃጢአት ከምናስበው ሀሳብ አንጻር እኛ ቢወታ አንውልም ነበር ግን ምህረት ከቦን የምንለውና ሲያስደንቀን ስጦታው፣ ደግነቱ፣ ምህረቱ፣ ትግስቱ ሲያስደንቅ መዘመር ይገባናል። እንድን የረዳው ማን ነው? አስበኸኛል፣ ጎብኝተኛል። እንዴት ህይወቴን ጎበኘ ማለት መደነቅ ያስፈልጋል። ይገርማችኋል። በመደነቅ ጊዜ ዳዊት ዘመረ ሲባል እጅግ ያስገርመኛል። እኔ በመደነቅ ጊዜ እደነግጣለሁ። እግዚአብሔር በጣም ቅርብ የሆኑ ሲመለክተው ቃል አጣለሁ። እና አንዳንዴ እግዚአብሔርንም ደግሞ ደግም ይወቅሰዋለሁ። እንዴት ቃል ትከለክለኛለህ ለመላእክት እኮ አልሞትክም። መላእክት ራቁታቸውን ራቁትን አልተሰቀልክላቸውም። መላእክትን እኮ የኃጢአት ይቅርታ አልሰጣቸውም። አልበደሉም፣ በሰማይ ያሉ መላእክት። ስለዚህ ይቅርታ አልተቀበሉ እኔ ግን በዲ ያለው ይቅርብ ለኛ ራቁትን መስቀል ያተሰቅለልኛ ለምንድነው ግን? እኔ ምስጋና ማጠው መላእክት አራት ሰዓት ያመሰግነዋል። እንዴት ቃል ትከለክለኛል? ብዬ አምላኬን መቁስበት ጊዜ ያለና እግዚአብሔር ልጆች በመደነቅ ጊዜ ለእግዚአብሔር የመዘመር አቅም ያለን ሰዎች መዘመራል ደስ ያለው ቢኖር ይዘምር ያለ እግዚአብሔር ይዘምር ይላል። በቃ ልጆቻችሁ ቆመው ሲዳሩላችሁ እልል ማለት ማሸብሸብ፣ ኧረ ተዉ። ኦርቶዶክስ ሳይሆን ተዉ፣ እልል እንበል እንዘምር። እግዚአብሔር ይረዳን። ትዳርን የሚሰጥ ባለ ሚስት የሚሰጥ እግዚአብሔር ነው። ምስጋና ለእግዚአብሔር ይገባል። በሁሉም ቦታ ዘፍነን ይሆናሉ። አንድ ጊዜ እንኳን ለእግዚአብሔር ክብር አንሰጥም ወይ? እጅግ በጣም አስፈላጊ ነገር። አንድ ቤተሰብ ውስጥ ከዚህ ቀደም ሰርግ ሄደን ተሰብስበን፣ ወንድማችን ዘማሪ ታዲዎስ ግርማ አሜሪካን ሀገር ነው ያለው እሱ ነበረ እየመራን የምንሄደው። ትልቅ ሀብታሞች ሰዎች ቤት ነው የዘመረን። ስንገባ በር ዘጉብን። ሙሽራው ገባ በኋላ ሙሽራውን አጅም የምንገባው እኛም በር ዘጉብን። በጣም ሀብታሞች ናቸው። ትልቅ ግቢ ነው፣ ሰፊ ድግስ ተደግሷል። እኛ ውጭ ቀረን። ሙሽራው ብቻውን ገባ እና ሙሽሪቷ ይሄን ስትመለከት አልወጣም ከቤት አለች። እምቢ አለች። አልወጣም፣ በፍጹም አልወጣም አለች ወደ ድግሱ እዛ ወደ እንኳኑ ግቢ ውስጥ ነው፣ ምሳ ግብዣ ነው እና አባትየው አልወጣም ማለቷን ሲመለከቱ የልጅቷን አቋም ተመልክተው እንደገና ገብተን እንድንዘምር ፈቀዱልን። ተሰብስበን ገባን። እንጀራ እንዳትበሉ ግብዣቸው እንዳትበሉ ግብዣቸው አሳስቧቸው ነው። ግን ለእግዚአብሔር እልልን ብለን ድምቅ አድርገን እንጀራቸውን አንበላም ብለን ዘምረን ሙሽራይቱን አጅበን ወጣን። በኋላ ግን አባትየውና ቤተሰቦቹ ይቅርታ ጠይቀውናል። ግን ምን ልላችሁ ነው? እንደዚህ አይነት ቤተሰብ እግዚአብሔር ባርኮት አስፍቶት ልጆቹን ለክብር ለሙሽርና አብቅቶ ሰፊ ማዱ ሰጥቶ ለእግዚአብሔር ምስጋና። በር መዝጋት ምን ማለት እንደሆነ ተመልከቱእና እግዚአብሔር በመዝሙር መደነቅ መመስገን ይገባል። ዳዊት በመደነቅ ጊዜ ያመሰግነው ይዘምርለት ነበር። መዝሙር 34 ላይ ለምስታነቡ ልጁ አቤሴሎም ባሳደደው ጊዜ፣ መፈንቅለ መንግስት ባደረገው ጊዜ የዳዊት መዝሙር ይላል ተመልከቱ። እንግዲህ አሁን ስደት ላይ ነው ልጁ ሊገድለው? ሰላዮች ልኮ የጦር አለቆችን አሰማርቶ ዳዊት ባለበት ይገደል የሚል ትእዛዝ አውጥቶ ዳዊት ግን ይዘምር ነበረ ነው የሚለው። እና ምንድን ይሆን የገባው ዳዊት ምን ይሆን የገባው ልቡ ውስጥ የገባው ሰዓት ምን አይነት ሰዓት ይሆን፣ የዳዊት እጅግ ይገርመኛል። ሰው እኮ የላችሁ ሲከፋው፣ ይጨንቀዋል። ሌላውን ነው የሚያዳምጠው፣ መንፈሱን ነው የሚያዳምጠው። ደካማ መንፈሱን ያዳምጣል። ሲከፋው ሰው ደካማ ልቡን ያዳምጣል። ልቡ ደግሞ የፍርሃት ሰራዊትን ነው የሚያወጣበት ስጋት ነው የሚወጣበት። ፊቱ ይጠቁራል፣ ይጨነቃል፣ እንቅልፍ ያጣል እና እግዚአብሔር ያላሰበውን ሁሉ እያሰበ ምድር የተገለበጠች ይመስለዋል። ዳዊት ግን እንደዛን ነበር። ወደ እግዚአብሔር መዝሙራ መጣ ይላል። እግዚአብሔር ላይ ስለሚተማመን ምስጋና ያቀርባል። እግዚአብሔር ሲሞላም ተመስገን፣ ሲጎልም ተመስገን፣ ስነግስም ተመስገን፣ ስዋረድም ተመስገን አለ እና ሰዎች እየገፉን ያሉ ያለን ሰዎች በትዳርም በስራም በምንም በህይወትም በአገልግሎትም ተገፍተን ያለን ሰዎች ድምፃችንን ከፍ አርገን እንዘምር። መዝሙር የሚያፈርሰው ብዙ ወጥመድ እንዳለ እወቁ። ዳዊት በሕያው እግዚአብሔር ፊት በስደቱ ጊዜ ዘመረ። በሕያው እግዚአብሔር ፊት ተመልሶ ወደ ዙፋኑ ተመለሰ፣ ነገሰ። ተመልሶ እሱን ያሳደደው አቤሴሎም ዛፍ አንጠልጥሎ ገደለው። ዳዊት ግን ዙፋኑ ላይ ተቀመጠ። ያመሰገነው እግዚአብሔር የዘመረለት እግዚአብሔር አላሳፈረውም። በመከራችን በስደታችን፣ በጉለታችን ጊዜ ንንን ከምን ሊቅ እንዘምር። ተመልሰን ወደ ክብር መንበር እንቀመጣለን። አንዳንድ ጊዜ ወላችሁ መንገዱን የጠፋን እንጂ መንገዱን ብና እናደርገዋል። መንገድ ይጠፋን ሲቸግር ሲጨንቅ የምላድርግ ስደት በዛብኝ ግብፅ ነኝ ያለሁት አረብ ሀገር ነኝ ያለሁት ላቲን አሜሪካ ነኝ ያለሁት ምን ላድርግ? ኡጋንዳ ነኝ ያለሁት ኬንያ ነኝ ያለሁት፣ ዘምሩ በቃ እግሮቻችሁ ስደት ከወጡ ዘምሩ። እዚሁ አገር ቤት ተቀምጣችሁ ደግሞ አገር ቤት ውስጥ የምንሰደድ ሰዎች አለን። በገዛ ቀያችን ማንኖር፣ በቤተክርስቲያናችን ውስጥ ማንኖር፣ በጎርቢታች በሰፈር ውስጥ የተገለልን ለእግዚአብሔር ዘምሩ። ስደት ያፈርሳል፣ እግዚአብሔር መልሶ ወደ ክብራችን ይተክለናል። የዳዊት መዝሙር የሚያስረዳን የሚያስተምረን በድካሙ በስደቱ ጊዜ ለእግዚአብሔር ዘምሮ የከበረውን ክብር ነው። ሌላው ዳዊት ነቢዩ ናታን አጥፍቶ በሰው ሚስት ምክንያት ባጠፋ ጊዜ፣ ቤርሳቤህን በወሰደ ጊዜ፣ ኦርዮን በገደለ ጊዜ እግዚአብሔር ተቀይሞ ነቢዩ ናታንን ልኮ ነበር ወደ እሱ እና ነቢዩ ናታን ገብቶ ከገሰጸው በኋላ እግዚአብሔር ከተናገረው በኋላ አንተ አጥፍተሃል አጥፍተሃል በድለሃል የዳሁን በቀምተሃል ካለው በኋላ ለዳዊት የቅርታ መዝሙር ለእግዚአብሔር የቅርታ መዝሙር ዘመረ ይላል አሁንም መዝሙርን አላቋረጥም ሽባ ነው የሚያደርገው መቼም እንዲህ አይነት ነገር ቢገጥምን እግዚአብሔር ሰው መጥቶ ከእግዚአብሔር የተላኮ መልእክት የሚያስፈራ መልእክት ቢነግረን ሽባ ነው የምንሆነው ደንዝዘን ነው የምንቀረው የሚገርማችው ካህኑ ኤሊ እንዲህ አይነት ድምፅ ሰምቶ ነበረ። ካህኑ ኤሊ ሽማግሌው፣ ካህኑ ኤሊ በድንኳኑ ደጅ ተቀምጦ፣ ታቦተ ጽዮን ጦርነት ከፍልስጤማን ጋር ለመዋጋት ካህናቱ ይዘዋት ሄደዋል። ልጆቹም አብረው ሄደዋል። የታቦተ ጽዮንን መማረክ በሰማ ጊዜ ደንግጦ፣ ስትሮክ ይዞት እዛው ተፈንግሎ ሞተ ነው የሚለው። ዳዊት ግን አቅሙን ተመልከቱ። የሚዘምር ሰው ደምስ ውጤነኛ ነው በእውነት ነው የመንፈስ ደም ዝውውሩ ጤነኛም መንፈሳዊ የደም ዝውውሩ እግዚአብሔር ሲናገረው ምህረቱ ለዘላለም እንደሆነ ስለሚያምን ስለሚያምን በፍጹም አልደነግ ተስፋ አልቆረጠም ይልቁንም ሊዘምር ተነሳ ቤቱን እንደ ቸርነት መጠን ማረኝ እንደ ምህረት ብዛት መተላለፌን ደምስስ ሳለ በእርግጥም የጸሎቱን መልስ ያገኘ ይመስለኛል ዳዊት መርምረኝ ፈትነኝ እያለ ነበረ። አንድ ወቅት እግዚአብሔር ቢመረምረን እኛ ምናችን ይተርፋል? ልቤኔ መርምር ፈትነን ይ እያለ ይል ነበረ። ግን እግዚአብሔር በዚህ መረመረው፣ ፈተነው አቅሙ ደካማ እንደሆነ በሴት የሚሰናክል ባላት ሴት የሚሰናክል ደካማ ሰው እንደሆነ አሳየው። ይሄ የሁላችንም ሕይወት ነው። እግዚአብሔር ፊት መርምረኝ ብለን መጸለይ አንችልም። እግዚአብሔር ይቅር ይበለን ይሸፍነን። በኋላ ግን እግዚአብሔር ፊት መጥቶ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ በለው መዝሙር አምሳ ላይ ዘመረ። የእኛ አባቶች መዝሙር አድርገውት እንደ ቸርነት አቤቱ ማረን የሚለውን ኪነጥበብ የሚዘምረውን መዝሙር ከዚህ የተቀዳ መዝሙር ነው። እያችሁ በተከሳጽም ጊዜ ለእግዚአብሔር መዘመር ይቅር በለይ እያሉ መዘመር ያስፈልጋል ብቻ እኛና እግዚአብሔር ያለን ግንኙነት መቋረጥ የለበትም። እንዴትም ልንሆን ይችላል። ደክመንም ሊሆን አጥፍተንም ተስፋ ቆርጠን ሰደንም ሊሆን ግን በምስጋና በፊቱ ግቡ እንደሚል በፊቱ መግባት እንደሚገባን ዳዊት ያስተምረናል። በኤዶሚያስ ምድረ በዳ በነበረ ጊዜ የዳዊት መዝሙር ስልሳ ሦስተኛው መዝሙር ላይ ነው ያለው። ምድረ በዳ ኤዶሚያስ ምድረ በዳ ውስጥ ነበር። ምድረ በዳ ታውቃላችሁ፣ ድልም ያለ በረሃ ውሃ ጥም የሞላበት በረሃ አሳዳጅ በላዩ ላይ ተነስቶ ብቻውን ሆኖ በረሃ ውስጥ እያችሁ። አንዳንዶቻችን ልጅ ታሞብን ታሞብን ባልታሞብን፣ ሚስታማብን፣ ስራችን ተቀምተን፣ ንግዳችን ከስሮ፣ ቤታችን ፈርሶ ምድረ በዳ ውስጥ ተቀምጠናል። ምድረ በዳ ውስጥ ስራ ጠፍቶ ተምረን ውጭ ቤታችን ውስጥ ምድረ በዳ ውስጥ ምንድን ነው የምትሉት? ይህን በዚህ ሰዓት ያለን ሰዎች ምንድን ነው የምንለው? ምን ምን ከባድ ችግር ውስጥ ገብቼ አንድ ቀን ከህይወቴ ልንገራችሁ። ከባድ ችግር ውስጥ ገብቼ መዝሙር እሰማለሁ፣ ከፍቼ እየዘመርኩ ምችለው መዝሙር እየዘመርኩኝ ይሄ እሰማለሁ። ይገርማችኋል እና መኪና የነዳው ነበር አንደኛው መዝሙር ላይ ግን ቀጥታ ኔ የምጸልየውን ጸሎት መልስ ሰጠኝ እግዚአብሔር። በመዝሙር ውስጥ ያ መዝሙር ለጥያቄ መልስ ሆነ፣ መልስ ሆነ። ምላችሁ እዛው ስሜቴን አለም ነግራችሁ እዛ መዝሙር ውስጥ የተነገረኝን ተስፋ ይሄ ለኔ ነው፣ ይሄ መዝሙር ለኔ ነው የተነገረው ብዬ በአይኔ በብረቷ ስትፈጸም አየዋት። በመዝሙር ውስጥ እግዚአብሔር ድምፅ እንሰማለን፣ ተስፋውን እንሰማለን፣ ሰጥናናን እንሰማለን። እግዚአብሔር መንፈስ አይደለም የሚናገርበት መንገድ ይሄ ነው። እና በምድረ በዳ ውስጥ ተቀምጠን መዘመር አለብን ነው የልብ መዝሙር መርጠን መዝሙሮችን በደንብ መርጠን ከእግዚአብሔር ጋር የሚያገናኙንን መዝሙሮች በደንብ መዘመር አለብን። ከምድረ በዳ ወጥተን ወደ ክብረ አደባባይ መምጣታችን መንገዱ ይስተካከላል ማለት ነው። እግዚአብሔር ብሎካል። እንግዲህ በአጠቃላይ በሁኔታዎች ሁሉ ውስጥ መዘመር እንደሚገባ በደስታም፣ በሐዘንም፣ በስደትም፣ በንግስናም በክብርም በበረከትም። እንደውም ብዙ ጊዜ እኛ የሚከብደን ይመስለኝ በችግር ጊዜ መዘመር የሚከብደን አይመስለኝም። በምቾት ጊዜ መዘመር ግን ይከብደናል። ቅድም አንድ ቤተሰብን አሳይቻችኋለሁ፣ በጣም የሚከፋው ቤተሰብ። ብዙ ቤተሰቦችን፣ በተለይ በሰርግ አገልግሎት ብዙ ቤተሰቦችን እታዘባለሁ። አንድ ጊዜ አንድ ቤተሰብ ሙሉ ለሙሉ አኩርፏል፣ ልጃቸው በመዝሙር በማግባቷ ሙሉ ለሙሉ ጸጥ እንዳለ፣ ሰርጎ አለቀ፣ እኛ ብቻ ዘምረን። ይሄ የእግዚአብሔር ክብር ቤት ውስጥ እንዳይሰራ ነው የሚከላከሉ። ለክብር ንጉስ በር መክፈት ሲገባ በእነዚህ ሰዎች እኔ እኮ የሆሳና ቀን ቀጤማ ግንባራቸው ላይ አስረው ቤተክርስቲያን ግባ የክብር ንጉስ ሲባል እልል ብለው ይሆናል፣ ግን የክብር ንጉስ ቤታቸው መጥቶ አልተቀበሉትም ዘጉበት አስታውሳለሁ። ሙሉ ለሙሉ አኩርፈው እንደዚህ አይነት በደስታችን ጊዜ ካልዘፈንኩ፣ ካልጠጠው፣ ካልሰከርኩ፣ ካልዘለልኩ ደስታ ምንድን ነው የምንል ሰዎች በፍጹም አልገባንም። ሕይወት ችግር እንዴት እንደሚታለፍ በረከት እንዴት እንደሚፈስ አልገባንም። ሁለቱም በመዝሙር በኩል ነው ወደ እኛ የሚፈሰው። የሰማኑን በልቦናችን ይጻፍልን። መንፈስ ቅዱስ ይባርካችሁ፣ እክፉ ይጠብቃችሁ። ቀድመ የሳሰብኳችሁን የታማሚዎቹን እርዳታ አትርሱ። በዚህ ትምህርት ላይ ቃልዎት ያሰማልኝም። በሉ በደንብ በሉ። በነገራችን ላይ መሰሙ ብዙ ናቸው። ኮሜንት የምታደርጉ ከ150 ሰዎች በላይ አይደላችሁም። ለሁላችሁም ነው የምለው። እናንተን ስናገለግል ደስ ብሎ የሚጠቅማችሁ መርጠን ነው። እናንተ አንድ ቃል መጻፍ ቀላል ነው። ብዙ ሰዎች እንዲሰሙ ታደርጋላችሁ። ላይክ በተምን መጫን መጻፍ ምንም አይደለም እና ጊዜ ወስዳችሁ ጻፉ። በእንግሊዝኛ በአማርኛ፣ በሚመቻችሁ ቋንቋ እግዚአብሔር ይባርካችሁ። ቀሲስ አሸናፊ ጎር ማርያም ነኝ። ሰላም